በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በአዲስ አበባ ሀገረ ስብከት በታዕካ ነገሥት በዓታ ለማርያም የመምህራንና ቀሳውስት ማሠልጠኛ መንፈሳዊ ትምህርት ቤት ለኆኅተ ስብከት ደቀ መዛሙርት በየሳምንቱ የሚተላለፍላችሁ የባሕረ ሐሳብ ትምህርት ነው። የቃውንተ ቤተ ክርስቲያን፣ አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ ሰባክያነ ወንጌል እንዲሁም ከክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ አባቶች፣ እናቶች፣ እህቶች፣ ወንድሞች እንዲሁም ሕፃናት ጭምር ፍጹም የእግዚአብሔር ሰላምታ ጠይቃችኋለሁ። እንደምን ለዚህ ሰዓት አደረሳችሁ። አሜን። እግዚአብሔር አምላካችን የቤተልሔም ሕፃን የድንግል ፍሬ የግብፁ ስደተኛ የቆሮንቶስ ባህታዊ የቀራንዮ በግ ለትንሣኤያችን ብርሃን የሆነው የማርያም የአብ ልጅ ጌታችን መድኃኒታችን ኢየሱስ ክርስቶስ ስሙ የተመሰገነና የተወደሰ ይሁን። አቁራሪ ተማአት ማትን የምታቀዘቅዝ ሳልተ ምሕረት ምሕረትን የምትለምን መዝገበ ሕይወት የሕይወት መገኛ የሆነች እናታችን ቅድስት ድንግል ማርያም ስሟ የተመሰገነና የተወደሰ ይሁን። መላእክት ጻርቃን ሰማያት አደናገድ መነኮሳት እንደየክብራቸው እና ማዕረጋቸው የተመሰገነ ተወደሱ ይሆኑ። ባለፈው ዘመንን ለመቁጠር በዚህ ይህ ናይል ዘመን ሆነ ለማለት ሰባት መስፈርታት ሰባት አዕዋዳት እንዳሉ ተምረናል። ሰባቱ መስፈርታት ከትንሹ ስንጀምር ሳዲሲት ሐሜሲት፣ ራብኢት፣ ሳሊሲት፣ ካልኢት፣ ኬክሮስ፣ ዕለት እንደሆኑ አይተናል። ዛሬ የምንማረው ደግሞ አዕዋዳት ደሞ ደግሞ እነማን ናቸው ስንል እነዚህ ደሞ እናያለን። ሰባቱ አዕዋዳት የምንላቸው አውደ ዕለት፣ አውደ ወር፣ አውደ አመት፣ አውደ አበግቴ አውደ ፀሐይ፣ አውደ ማይተም፣ አውደ ቀመር እነዚህ ናቸው። እነዚህም አውደ ዕለት ማለት ከእሁድ ይጀምራል ሰባተኛው ቅዳሜ ነው። ቅዳሜ ካለ በኋላ እንደገና ወደ እሁድ ይመለስና አውደ አመት አውደ ወርን ለማስገኘት በዚህ ስመላለስ ይኖራል። አውደ ወር ወይም በዚህ ቦታ አውደ ቢተት ይላል። አውደ ወርና አውደ ቢተት አንድ መሆኑን እንድትረዱ እንድትረዱ ፈልጋለሁ። አውደ ወር በፀሐይ ምን ጊዜም ሰላሳ ነው። በጨረቃ ግን አንድ ጊዜ ሰላሳ አንድ ጊዜ ደግሞ 29 ይሆናል። ወር የምንላቸው እነማን ናቸው ስንል ጨረቃ ተፈጠረችበትን ፀሐይ ጨረቃ ተፈጠሩበትን እስራኤል ነጻነትን ያገኙትን መሠረት ያደረግን እንደሆነ አንደኛ ወር ሚያዝያ ይሆናል። አሥራ ሦስተኛው መጋቢት ይሆናል። ዓለም የተፈጠረበት፣ ጌታችን የተጸነሰበት፣ የተሰቀለበት፣ የተነሳበትን መሠረት ያደረገ እንደሆነ አንደኛ ወሩ መጋቢት 13ኛ ወሩ የካቲት ይሆናል። ጌታችን መድኃኒታችን ኢየሱስ ክርስቶስ የተጠመቀበትን መሠረት ያደረገ እንደሆነ አንደኛ ወሩ ጥር ይሆናል። እንዲሁም ደግሞ 13ኛው ታይሳስ ይሆናል። ቀመረ ዲሜጥሮስ ዕለተ ዮሐንስን መሠረት ያደረገ እንደሆነ አንደኛ ወር የሚሆነው መስከረም አስራ ሦስተኛው ጳጉሜ እኛ የምንለካው ማለት ነው። ይህ ማለት ዲሜጥሮስ በራእይ የተገለጠለት ዕለተ ዮሐንስ ማለት ደግሞ ያቺ ዮሐንስ የታረደበት ከዚህ ዓለም ያለፈበትን ክርስቶስ የተተካበትን ስናይ ያቺም ብሉክ የነበረችውን ክረምት በአምስት ሺህ አምስት መቶ ጭቃውን ችግሩን ያንን ሁሉ ውስጥ ያለውን በ5500 ዘመን አስመስለው ሊቃውንት ያቺ ከመስከረም ጀምሮ ያለው ብራውን ፀሐዩን ልምላሜውን እያንዳንዱን አበባውን ደግሞ በዘመነ ወንጌል በዘመነ ሥጋዌ በማስመሰል ያንን መስከረም አንድን ዘመንን መለወጫ አድርገን መስከረምን ዘመን መለወጫ አድርገን አስራ ሦስተኛው ደግሞ ጳጉሜን ይሆናል ማለት ነው። እነዚህም በወር እስከ ወር ሳንወጣ የወር ጥቅሙ በዚህ እየተመላለሰ ምን ማስገኘት ነው? አውደ አመትን ማስገኘት ነው። ስለዚህ በጨረቃ ስድስት ይጽጽ እናገኛለን። በአመት በፀሐይ ደግሞ 24 አስፋ አውርሃን እናገኛለን ማለት ነው። አስፋ አውርሃ ማለት አንድ ወር 30 ቀን ነው። ያቺ ለሰባት ስናካፍል ወይም ለሱባኤ ስናካፍል አራት ደርሶ ሁለት ስለምትቀር በየወሩ ሁለት ሁለት ስለምትገኝ በአመት 24 አስፋውራን እናገኛለን። በዚህ አውደ ወር ውስጥ ሳንወጣ በወር ውስጥ ተመሳሳይ ብተት ያላቸው አላቸው ሳኒታ የሚገናኙ ወይንም ሳኒታ ብተት ያላቸው ደግሞ አሉ። ተመሳሳይ ማለት ብተት ማለት የሚብተው የሚገባ ወሩ የሚገባው እንደማለት ነው። ተመሳሳይ ያላቸው ወራት ስድስት ናቸው። መስከረምና ሚያዝያ፣ ጥቅምትና ግንቦት፣ ሂዳርና ሰኔ፣ ታይሳስና ሐምሌ፣ ጥርና ነሐሴ፣ የካቲትና ጳጉሜን። እነዚህ ይመሳሰላሉ። ጳጉሜ ማለት ያለ እስካለችው እስከ አምስቱ እስከ ስድስቱ ያለው ይመሳሰላል ማለት ነው። መጋቢትን የሚመስለው የለም። መጋቢት ብዙ ነገር ታምራት የተደረገበት ስለሆነ ነው። ዓለም የተፈጠረበት፣ ጌታ የተጸነሰበት፣ የተሰቀለበት፣ ሞትን ድል አድርገው የተነሳበት፣ ዳግም ምጻቱ ይሄ ስለሆነ መጋቢትን የሚመስል የለም። ስለዚህ በተመሳሳይ እኩል ሁሉንም መስከረምን አወቅን ማለት ሚያዝያን አወቅን ማለት ነው። ጥቅምትን አወቅን ማለት ግንቦትን አወቅን ማለት ነው። ህዳርን አወቅን ማለት ሰኔን አወቅን ማለት ነው። ታኅሣሥን አወቅን ማለት ሐምሌን አወቅን ማለት ነው። ጥርን አወቅን ማለት ነሐሴን አወቅን ማለት ነው። የካቲትን አወቅን ማለት ጳጉሜን አውቀናል ማለት ነው። ስለዚህ እነዚህ ይመሳሰላሉ። ለምሳሌ የሁለት ሺህ አስራ ሰባት መስከረም አንድ ረቡዕ ነው የዋለ ሚያዚያ አንድም ረቡዕ ነው የዋለ መስከረም ሰላሳ ሐሙስ ዋለ ሚያዚያ ሰላሳም ሐሙስ ይውላል ማለት ነው። እነዚህ እንደዛው ሌሎቹም እንደዛው። ቀጣይ ደግሞ ጥቅምት አንድ የ2017ቱ አርብ ነው የዋለ የግንቦትም አርብ ቀን ነው የሚውለው ጥቅምት ሰላሳ ቅዳሜ ይውላል ግንቦት 30ም ቅዳሜ ይውላል ሂዳር አንድ እሁድ ነበር ሰኔ አንድም እሁድ ይሆናል ሂዳር ሰላሳ ሰኞ ነው ሰኔ 30ም ሰኞ ይውላል ታይሳስ ማክሰኞ ብቷል፣ ሐምሌም ማክሰኞ ይብታል። ጥር ሐሙስ ይብታል፣ ናሴም ሐሙስ ይብታል። የካቲት ቅዳሜ ብቷል፣ ጳጉሜም ቅዳሜ ይብታል። በዚህ ተመሳሳይ የምናገኛቸው እነዚህ ነው። ሳኒታ ማለት ደግሞ በማግስት የሚገናኙ በማግስቱ የሚገናኙት እነሱ ደግሞ ዘጠኝ ወር አሉ። መስከረም በባተ መስከረም በባተ በሳኔታው ጥር ይብታል። ጥቅምት በባተው በሳኔታው የካቲት ይብታል። ኅዳር በባተው በማግስቱ በሳኔታው መጋቢት ይብታል። ታኅሳስ በባተ በማግስቱ ሚያዝያ ይብታል። ጥር በባተ በማግስቱ ግንቦት ይብታል። የካቲት በባተ በማግስቱ ሰኔ ይብታል። መጋቢት በባተ በማግስቱ ሐምሌ ይብታል። ሚያዝያ በባተ በማግስቱ ነሐሴ ይብታል። ግንቦት በባተ በማግስቱ ጳጉሜን ይብታል። ይሄ ማለት ለምሳሌ ዘንድሮ መስከረማችን ረቡዕ ነው የባተው፣ ጥር ደግሞ ሐሙስ ይብታል ማለት ነው። እንዲሁም ጥቅምት አርብ ነው የባተ የካቲት ደግሞ ቅዳሜ ቢታል እንደማለት ነው። እያንዳንዱ እንደዚህ እያረጋችሁ ሁሉንም መስራት ትችላላችሁ ማለት ነው። ስለዚህ አውደ ወር ላይ የምናየው እነዚህን ነው። የአውደ ወር ጥቅሙ ደግሞ አውደ አመትን ለማስገኘት ነው ብለናል። አውደ አመት ነው አውደ አመት በፀሐይ 365 ቀናት ናቸው በጨረቃ 354 በከዋክብት 364 ይሆናሉ። ምን ነው፣ በፀሐይ 15 ኬክሮስ ከ6 ካልኢት በጨረቃ ከ22 ኬክሮስ ከ6 ካልኢት ይልየለ ቢሉ እሱስ አለ ግን የተረፈውን ትቶ የጎደለውን ሞልቶ መናገር የመጻፍ ልማድ ነው። ለዚህ ነው እንጂ አሉ ትቶ መቁጠሩን ልማዱን ለመናገር ነው እንጂ። ስለዚህ ዐውደ ዓመት ማለት በዚህ ይገኛል ማለት ነው። ዐውደ ዓመት ጥቅሙ ደግሞ ዐውደ አበግቴን ለማስገኘት ይገኛል። ዐውደ ዓመት ለማስገኘት ይጠቅመናል። ዐውደ ዓመት ዐውደ አበግቴን ለመስጠት፣ ለማስገኘት ይጠቅመናል። ዐውደ አበግቴ ቁጥሩ 19 ነው። አበግቴ ማለት ተረፈ ዘመን ማለት ነው። ይህንም ማለት በ19 ዓመት ፀሐይና ጨረቃ ከተለያዩ በኋላ በአንድ ኆኅት በአንድ በር ተራኮ ያደርጋሉ ማለት ይገናኛሉ፣ ፀሐይና ጨረቃ እኩል እየመሩና ከዛ በኋላ ጨረቃ ከፀሐይ እየቀደመች እየቀደመች ትሄዳለች። በ19 ዓመት 6 ወር ትቀድመዋለች። በ228 ዓመት ሰባት ዓመትን ትቀድማለች ከጨረቃ ከፀሐይ ይሁን እንጂ በአስራ ዘጠነኛ ዓመታቸው እኩል ይጀምራሉ፣ አንድ ብለው ሁለቱም እኩል ይጀምራሉ። ከዛ በኋላ እየተለያዩ እየተለያዩ እየተለያዩ ይሄዳሉ ማለት አሁን በፀሐይ 7517 ስንል በጨረቃ ደግሞ 7747 ዓመት ከዘጠኝ ወር ከአንድ ቀን እያለች ነው። ይሄን ያህል እየቀደመች ነው ማለት። ስድስት ቀን ኅጸጽ አላት። ጳጉሜን ደግሞ ከፀሐይ ስለሚገኝ ወደፊት እናያለን ያለ። ስለዚህ ልዩነት አላቸው ማለት ነው። ስለዚህ የጳጉም የአበግቴ አውደ አበግቴ ማለት 19ኛ ዓመት ሲሆን፣ በ19 ዓመት ፀሐይና ጨረቃ እኩል ይጀምራሉ። በአንድ በር ገናኛሉ፣ አንድ አንድ ሬና ሆነው ይጀምራሉ። ከዛ በኋላ ጨረቃ እየቀደመች ፀሐይ ወደ ኋላ እያለች ትቆያለች ማለት ነው። ሶስተኛው አራተ መጀመሪያ አንደኛው ምን ብለናል? አውደ ዕለት ብለናል። ሁለተኛው አውደ ወር ብለናል። ሦስተኛውን አውደ ዓመት ብለናል። አራተኛው አውደ በክቴ ብለናል። አምስተኛው አውደ ፀሐይ ነው። አውደ ፀሐይ ማለት 28 ዘመን ነው። በ28 ዘመን በ28 ዘመን ወንጌላዊውና ዕለቱ ይገናኛሉ። ወንጌላዊው ማቴዎስ ዕለቱ ረቡዕ ነው። ዕለቱ ረቡዕ ነው። ይሄ አውደ ፀሐይ አለ። ጥንቱ ፀሐይ የተፈጠረበትን ስለሚሰጠን ነው ማለት ነው። ስድስተኛ ስድስተኛው ዐውደ ማኅተም ነው። ዐውደ ማኅተም ቁጥሩ ሰባ ስድስት ነው። ዐውደ ማኅተም ማኅተም ብሂል፣ ሐተመ፣ ዘጋ፣ ፈጸመ፣ ጨረሰ ማለት ነው። ይሄም ሰባት ጊዜ ከዞረ በኋላ ሰባት ጊዜ ከዞረ በኋላ ዐውደ አብይ ቀመርን ወይም ደግሞ ዐውደ ቀመርን ስለሚሰጠን ነው። በ76 ዓመት ሁለት ነገሮች ይገናኛሉ። ወንጌላዊውና አበቅቴው ይገናኛሉ። ወንጌላዊው ዮሐንስ፣ አበቅቴው 18 ነው። እነዚህ ሁለቱ ይገናኛሉ። የመጨረሻውና ሰባተኛው ዐውደ ቀመር ነው። ዐውደ ቀመር ቁጥሩ 532 ነው። በ532 ሦስት ነገሮች ይገናኛሉ። አበግቴው፣ ወንጌላዊው፣ ዕለቱ ዕለቱ ሰኑይ ወንጌላዊው ዮሐንስ አበግቴው 18 ነው። በአልቦ አበግቴ በዘመነ ማቴዎስ ማክሰኞ ቆጠራውን ይጀምራል። በዘመነ ዮሐንስ በሰኑይ በ አስራ ስምንት አበቅቴ ደግሞ ይጨርሳል ማለት ነው። አብይ ቀመር ባለው ሌሎችም ባለው ቀመር ምስጥረ አቅማር የሚል አብነት ይገኛል። ቀመር ምስጥረ አቅማር የሚባል አብነት ይገኛል። ይህም ክፍል ምዕራፍ አንቀጽ ማለት ነው ልብ በሉ አብይ ቀመር ዐውደ ቀመር ቀመር ዝም ብሎ ምስጥረ ቀመር ክፍል ምዕራፍ አንቀጽ ብል አንድ ነው ባለፈው በባሕረ ሐሳብ ባለው መራ የምል አብነት ይገኛል። እንዳልነው እነዚህም አንድ እንደሆኑ ማወቅ አለባችሁ ማለት ነው። ስለዚህ እነዚህ ሁሉ ለቀመር ወቅሙር አዘግተጠፈሩ ምስልስተ መስለስተ ወትትከፈል ባይር ለሐበሰ ለስቱ አቅማር እንዲል ይህም ዓለም በቀመረ እስቀል ይህ ዓለም በቀመረ ሕዝቅኤል በአንድ አልቦ በአራቱ ሰንበተ ዳንኤል በሰባቱ ዕለታት እስኪፈጸም ድረስ እንዲሁ ሲመላለሱ ይኖራሉ። ቀመረ ዳንኤል በቀመረ ዳንኤል አራት ሱባኤ ነው ማለት ነው። በዚህ ጥቂት 532 532ቱ በቀመረ ዳንኤል ስንት ነው? አራት በእዝቅኤል 532 ማለት ነው። በአልባ ወቅት ነው። እንዲሁም ደግሞ በሰባቱ ዕለታት። በሌላ በኩል ደግሞ በዳንኤል ነው ሰባቱ። በእዝራ ደግሞ በሰባቱ ማህተመ እዝራ በቀመር ዳንኤል በሰባቱ ዕለታት ሲመላለሱ ይኖራሉ ማለት አንዱ ማህተመ እዝራ ማለት 60 ሰባ ስድስቱ ነው ማለት ነው። ሰባ ስድስቱን አንድ ማይተም እያለ ይቆጥራል። ከዚህ በኋላ ወእምዝ ተፈጸመ አስርቱ ወተስዓቱ አናቅፀ ወር ወእስራ ወሰምንቱ አናቅፀ ፀሐይ ይላል። ይህ በየቦታው ይነገራል። እስከዚህ ድረስ አረስት ነበር። እግዚአብሔር ወደፊትም ይመጣውን ይግለጥልን፣ የተማርነውን በልቦናችን ያሳድርልን። ወስብሐት ለእግዚአብሔር።